ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾች እንደምናላችሁ። የመጋቢት 17 በሳውዲ አረቢያ የሚገኙ ዜጎችን በረራ በተመለከተ አስደሳች ዜና ተሰምቷል። በዚህም ጉዳይ ላይ ከሳውዲ አረቢያ ወደ ሀገር ቤት እስረኞች የሚገቡበትን ቀን መንግስት በይፋ በዛሬው እለት ተናግሯል። ይህንን መረጃ የማጋራችሁ ይሆናል። እስከ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ይህ መረጃም ለተጨነቁ፣ ለተሸበሩ እንዲሁም ለናፈቁ ቤተሰቦች ይደርስ ዘንድ ቪዲዮ ላይክ እንዲሁም ሼር ማድረግ አትርሱ። ይህ በርካቶች በጉጉት የሚጠብቁት የሳውዲ አረቢያ የበረራ ጉዳይ እንግዲህ በቀጣይ ማክሰኞ ጀምሮ እንደሚጀመር ነው የውጭ ጉዳይ ሚኒስቴር በዛሬው እለት ያስታወቀው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ከመጪው ማክሰኞ ጀምሮ ወደ ሀገራቸው የመለስ ስራ ይጀምራል ሲል የውጭ ጉዳይ ሚኒስተር አስታወቀ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ከመጪው ማክሰኞ ጀምሮ ወደ ሀገራቸው የመለስ ስራ እንደሚጀምር የውጭ ጉዳይ ሚኒስተር በዛሬው ዕለት ባወጣው መግለጫ አስታውቋል። የውጭ ጉዳይ ሚኒስተር ዴታ ብርቱካን አያኖ በሰጡት መግለጫ እንደገለጹት በሳውዲ አረቢያ በአስቸጋሪ ሁኔታ ላይ የሚገኙ ኢትዮጵያውያን ወደ ሀገራቸው ለመመለስ ሲካሄድ የቆየው ቅድመ ዝግጅት ስራ መጠናቀቁን ነው። እጅግ በጣም የሚያስደስት ነው። ከዚህም ውስጥ 16 ተቋማትን ያካተተ ብሔራዊ ኮሚቴ ተቋቁሞ ወደ ስራ መግባቱን አንስተው፣ በዚህም ከመጪው ማክሰኞ ጀምሮ በአስቸጋሪ ሁኔታ ያሉ ዜጎች ወደ ሀገራቸው የመለስ ስራ በይፋ ይጀምራል ማለታቸውን የኢትዮጵያ ዜና አገልግሎት ዘገባውን አስፍሯል። በሳውዲ አረቢያ ባስቸጋሪ ሁኔታ ውስጥ ያሉ ዜጎች ከመቶ ሁለት ሺህ በላይ የሚሆኑ ዜጎች በአጭር ጊዜ ወደ ኢትዮጵያ ለመመለስ ግብ ተቀምጦ የቅድመ ዝግጅት ስራዎችን ለመስራት እንደሚገኝ ነው እንግዲህ የተገለጸው። ይህም መልካም የሚባል መረጃ ነው ክቡራን አድማጮች። እንግዲህ ይህንን መልካም መረጃ እናንተም ሰምታችሁ ለሌሎች እንድታስተላልፉ በዚሁ አጋጣሚ ይጠይቃለሁ። ለወሎ ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በሌላ መረጃ እንግዲህ ከሰዓታት በኋላ የምንገናኝ ይሆናል። በሳውዲ አረቢያ ጉዳይ አሁንም ቀጣይ የሚወጡ መረጃዎችን እግር በግር እየተከታተል ወደ እናንተ የማቅረቡን ሂደት የምንቀጥል ይሆናል። ለሰዓቱ የነበረችኝ እጅግ ድንቅ የሆነች መረጃ ይችውናት። ስለተከታተላችሁን በድጋሚ እያመሰግንኩኝ በያላችሁበት ዓለም ዳርቻ ሰላም ትቆዩ ዘንድ ምኞቴ ነው። ሰላም ሁኑልኝ።